በተፈጥሮ ሀብት የታደለች 13 ወራት የፀሐይ ብርሃን ተጎናጸፈች፣ በውሃ ሀብቷ የአፍሪቃ የውሃ ማማ ስያሜ የተሰጣት አመቱን ሙሉ የዝናብ ውሃ በየወቅታት ፈርጅ ጸጋን የተሰጣትና ሌሎች በርካታ ሀብቶች ተባብረው ያቆሟት ሀገር ናት። እነዚህ ሀብቶች ግን ለዘመናት ጥቅም ላይ ሳይሉ ቀርተው ዜጎችን ከራብናም ከልመና መታደግ ተስኗት ቆይታለች። የሀገራችን በመስኖ ማልማት አቅም በጣም ከፍተኛ ነው። በተለያዩ የሀገራችን ክፍል ትልቅ ወንዞች አሉን። ሀገራችን እንደሚታወቀው ትልቅ ወንዞች አሉን። ትልቅ ወንዞች ብቻ ሳይሆን ለመስኖ የሚመቹ የሚሆን መሬትም እንዲሁም ወንዝም አለ። ይህ ላለፉት አመታት አንድ በዚህ በምግብ ራሳችን ላለመቻላችን አንድ እንደ ተጠቃሽ የሚቆጠረው እነዚህን ወንዞቻችንን ባለመጠቀማችን መስኖ ባለመጠቀማችን በየጊዜው እያደገ የሚመጣውን የሕዝብ ቁጥርና የተፈጥሮ ሀብት አጣጥሞ ለማስኬድ በምግብ ራስን መቻል ዋነኛው ጉዳይ በመሆኑ ከቅርብ ጊዜያት ወዲህ እንደ ሀገር በእርሻው ዘርፍ ተስፋ ሰጪ ተግባራት እየተከናወኑ ይገኛል። ማለትም በአመት አንድ ብቻ ዝናብን የጠበቅን ብቻ በምንሰራው ዝና ግብርና ምግብን የራሳችንን ምግብ ማሟላት አንችልም። ይህ በመሆኑ ነው ሀገራችን ውስጥ ምግብን ራስን ለመቻል ላለመቻላችን አንድ ምክንያት አድርገን መውሰድ የምንችለው ስለዚህ፣ የሀገራችን በመስኖ የማልማት አቅም እጅግ ከፍተኛ ነው። በተለያዩ የሀገራችን ክፍል ማለት ነው። ትልቅ ግድቦችም ተሰርቷል። በዚህ በተለይ ከለውጡ በኋላ ትልቅ ግድቦች ከዚህ ተጀምሮ የቆሙ እንዲሁም ደግሞ አዳዲስ ፖቴንሻላቸው እየታየ ትልቅ ግድቦች ተጀመሩ እየሰሩ ነው የሚገኙ ትልቅ የሆነ ፖቴንሻልና ከፍተኛውን አቅም ነው ያለን። ከዝናብ ጥበቃ ተላቀው ገበሬው የከርሰ ምድርና የገጸ ምድር ውሃን በመጠቀም በአመት ከሁለትና ከሶስት ጊዜ በላይ ማምረት እንዲችል በመስኖ ልማት ስራዎች ላይ መንግስት ሰፊ ትኩረት ሰጥቶ በመስራት ላይ ይገኛል። ታላላቅ የመስኖ ፕሮጀክቶች እንዲሁም መካከለኛና አነስተኛ የመስኖ ፕሮጀክቶችን በመገንባት ውጤት እያሳዩ ከሚገኙ ክልሎች መካከል የሲዳማ ክልል ይጠቀሳል። የሲዳማ ክልል በመስኖ እንዲሁም ከሀገራችን ጋር ስታየው ተመሳሳይ ሁኔታ በመስኖ መልማት የሚችለው መሬት ብዙ መሬት ያለው ክልል ነው። በውስኖች መሬት ነው። አብዛኛው የሲዳማ የግብርና ፓርት ወይም የግብርና ስራ በሰብል የተያዘ ነው። እንደውም በዚህ በቡና በምንለው እና በእንሰት የያዘ ነው አብዛኛው ፓርቱ። ሆኖም ግን ለሲዳማው ደጋማው ፓርት ትልቅ ወንዞች ያሉት ለምሳሌ እንደ ጊዳቦ ወንዝ ያለው ነው ሲዳማ ክልል። እንደ ገናሌ የያዘ ሁለት ቤዚኖችን የሚያቋርጥ ወንዝ ያለው ገናሌን ወንዝ ያለው ነው ሲዳማ ክልል። እነዚህን ጸጋዎቻችንን ወደ መስኖ አልቀየም እስካሁን ድረስ ማለት ነው። ሰው ትልልቅ ትልቅ ትልልቅ የመስኖ አውታር መገንባት የሚቻልበት ኦፕሽኖች አሉ። እንደ ጊዳቦ፣ እንደ ኮላ፣ የቢሳንዲማ የመሳሰሉ ወንዞች አሉ ውስጥ ማለት ነው። አምስት ትልቅ ወንዞች ያለው ለመስኖ የሚችሉ መሆኑ ማለት ነው። የሲዳማ ክልል የታደለውን የገጸ ምድርና የከርሰ ምድር ውሃ በመጠቀም በክልሉ በሚገኙ ወረዳዎች ከ28 በላይ መለስተኛና አነስተኛ ግድቦችን በመገንባት ወደ ስራ በማስገባት ላይ ይገኛል። ከሶስት ወራት በፊት የደቡብ ሬዲዮና ቴሌቪዥን ድርጅት ባደረገው ቅኝት በሐዋሳ ዙሪያ በሶስት ቀበሌያት ሶስት የከርሰ ምድር ውሃን በመጠቀም የተገነቡና በመገንባት ላይ ያሉ ፕሮጀክቶችን ጅምር ስራዎች መጎብኘት ችሎ ነበር። ሁለቱም የክልሉ የመስኖ ልማት ኤጀንሲ ዋና ዳይሬክተር ፕሮጀክቶቹ የነበሩበትን ሂደት በዚህ መልኩ ገልጸውት ነበር። በዚህ አዋሳ ዙሪያ እና አራት ወረዳዎች አዋሳ ዙሪያን ጨምሮ ሎካ አባያ፣ አለታ ጩኮና ዳሌ ይሄ የከርሰ ምድር ውሃ እንዳልክ ከመሬት ጋር ያለን ውሃ ብቻ በቂ አይደለም። መሬትም በዛው እኖር አለበት ለግብርና ኦፕሽን በፐርፐስ ለምንጠቀመው ማለት ነው። ሰው ሁለቱን ያያያዘ ራት ወረዳ ነው ያገኘ ነው እዚህ ላይ በትልቅ ትኩረት ነው የሰራ ነው። በተለይ በአዋሳ ዙሪያ ላይ ትልልቅ እንፋሳት ተገንብተናል። ምስለማ ተገንብቷል። ጉድጓዶች ተቆፍረዋል። አሁን ሁሉም አልቆ ወደ ዝግጁ ወደ ወደሚሄድበት መራፍ አደርሰናልና ይሄ ነው ሲዳማ ክልል ከሆኑ በኋላ ሪሶርስ የነየንበት ሁኔ በዚህ ዓመት ፋንክሽን እናደረጋለን ብለን የሚያስበው እና እዚህ ላይም የሚሰሩ ወጣቶች፣ የተደራጁ ወጣቶች ያሉ አሁን ስልጠና በመስጠት ከዚህ ፌዝ በኋላ ስልጠና በመስጠት የሚያስፈልጋቸው መንፋሳችን በማሟላት ወደ ስራ የምናስገባቸው ነው የሚሆነው። እነዚህ ከወራት በፊት በግንባታ ሂደት ላይ የነበሩና የተጠናቀቁ የመስኖ ፕሮጀክቶች ዛሬ ላይ በዚህ መልኩ የአካባቢው አርሶ አደሮችና ከሌሎች የሀገሪቱ ክፍሎች በመጡ ኢንቨስተሮች ለምተው ሌላ ገጽታ ይዘው ተመለከትን። ሲዳማ ክልል በዚህ ሶስት ዓመት ውስጥ መስኖ ስራ ላይ በትልቁ ነው ግንባታ ውስጥ የገባ ነው። ይሄ ግንባታ በከፍተኛ የሆነ የባጀት ተደግፎ የተሰራ ነው በክቡር ፕሬዚዳንት በቀጥታ የሚከታተሉት የሚደግፉት ፕሮጀክቶች ናቸው መስኖ በዚያም የተሰራ ናቸው ከሰራናቸው ስራዎች ውስጥ አብዛኛዎቹን ስናያቸው ወንዝ ጠለፋ ስንሰራ የነበረ ነው እንደ አዲስ ደሞ የጀመር ነው የጉድጓድ ቁፋሮ ስራ ነው የጉድጓድ ቁፋሮ ስራ በአራት ወረዳዎች ውስጥ አስፍተን ነው የሄድ ነው የመጀመሪያውና በስፋት የሄድንበት እንዲሁም መሬት ያለን ምቹ አጋጣሚ ያገኝ ነው አዋሳ ዙሪያ ወረዳ ላይ ነው አሁን ዛሬ የምንገኝበት ወረዳ ላይ አዋሳ ዙሪያ ወረ ላይ አምስት ጉድጓዶችን ቆፍረን አራቱን በዚህ አመት ስራ ውስጥ እናስገባለን ብለን ነው በዚህ አመት እንደ እቅድ ይዘን የገባ ነው። በዚህም አምስት መቶ ሄክታር እና ለማለ ወደ ስራ የገባ ነው። ይህን ስንጀምር ከቁፋሮ ግንባታ ማስኬድ፣ እንደገና ከፓምፕ ተከላ ጋር ትልቅ ስራዎች ናቸው። በዚህ ሶስት ዓመት ስንሰራ፣ በዚህ ሁለት ዓመት ሁን ይህና መቶ ሶስት ዓመት ስራ የሰራ ነው ማለት ነው። አሁን ስናያየው እቅድ ውስጥ ይዘን ከገባነው እቅድ ከ80% በላይ ማለት ነው። ከ340 ሄክታር በላይ ልማት ውስጥ አስገብተናል። ሶስት አራት አቅደን ሶስቱን ስራ ውስጥ ማስገባት ይችልማል። ይሄ ማለት ከዚህ በፊት ያልነበረ መስኖር አይደለም። ይሄ አካባቢ በዚህ ጊዜ እንዚህ መቆም ማይ መቻል አካባቢ ዛሬ በዚህ ቦታ ላይ በብዙ መልማት ችሉ 340 ሄክታር ለምቶ ሶስት ቀበሌዎች ላይ በትልቁ እየለማ ነው ያለው እና ትልቅ የሆነ ኢምፓክት ነው ይዞ የመጣ ያቀርናቸውን እቅድ በዚህ ዓመት ያቀርነው እቅድ በተሳካ እንደሆነ የተሳካ እንደሆነ የተሳካ እንደሆነ እነዚህ የሚያሳዩ ማለት ነው። በግሩፕ ሆነን ነው። አስር ሄክታር ነው በቲማቲም የተሸፈነው መሬት ነው እያለማ ያለ ነው። የመስኖ ልማቱ ጥሩ ነው። መንግስት ያመቻቸው ነገር ጥሩ ነው። የመጀመሪያ ዙር ስራችን ስለሆነ ምናልባት የውሃ ሾርቴጅ ቢኖር አስር ሄክታርን በተሰጠው ፕሮግራም መሰረት በአንድ ቀን ወይ በሁለት ቀን አጠጥተን ማጠጣት ማንችል ለሚቀጥለው ዝር ከሙያተኞች ጋር ተነጋግረን ሪዘርቫየር ተሰርቶ ሪዘርቫ ተይዞ ሞር የበለጠ ምርታማ እንድንሆን የሚቻልበትን ሜካኒዝም እንፈጥራለን ብለን በተስፋ እየሰራን እንገኛለን። እስካሁን ያለው ነገር በገበሬው ዘንድ ላይ ተነሳሽነቱ ምንድን ነው? ለእኛ ኮንትራት መሬቱን ከሰጡ ውጭ እነሱ በቆሎ ክረምት ነው የሚዘሩት፣ ግን በቀረው መሬት ላይ ራሱ ጎመን በቆሎ እየዘሩ ተነሳሽነታቸውን አሳይተውናል። እኛም መመከተል ማለት ነው። ሌላ የስራ እድል የፈጠር ነው። አሁን አምስት ካምፖች አሉን። በአምስቱ ካምፕ ውስጥ አምስት አምስት ሰው አለ በቋሚነት ሀያ አምስት ሰው በቋሚነት የስራ እድል አለ። ገባ ወጣ የሚሉ የምታየውን እንጨት የእንጨት ስራዎችን ያልሁ የመረቡን ስራ የሚሰሩ ደግሞ ሴቶች ወደ ሰላሳ የሚደርሱ ወንዶች ደግሞ አስራ አምስት የሚደርሱ ሰዎች አሉ ማለት ነው። በድምሩ ገባ ወጣ የሚሉ አርባ ለአርባ ሰዎች የስራ ለአርባ አምስት ሰዎች የስራ እድል ተፈጥሯል። ለሀያ አምስት ሰዎች በቋሚነት የስራ እድል ተፈጥሯል ማለት ነው። በዚህ ስራ ውስጥ አካባቢ ላይ ባሉት የኢሪጌሽን ሲስተም የመጀመሪያው ሰው ተጠቃሚ ነኝ እና ባለው የስራ ሂደት ሁሉም ነገር አሪፍ ሆኖ ሳለ የተሰሩት ስራዎችም በካናሉም ዙሪያ ባለው ይሄ ዘመናዊ ወተር ፓምፖች ምክንያት በጣም አሪፍ ተደራሽነት ያገኘ የመጀመሪያው ሰው ነኝ ማለት ነው ሶስት ሄክታር የመጀመሪያው ሰው ሲሆን የመጀመሪያው ሰው ሲሆን ለሙከራ ሶስት ሄክታር ነው የወሰድኩት ሶስት ሄክታሩም ሀባብና ጎመን፣ ኪያር የመሳሰሉ አንዳንድ ነገሮች የተለያዩ ነገሮችን ሞከር ነው ከዚህም በተሻለ መጠን ሌላም ቦታ ያው ልዩነታቸውን ለማወቅ የመሬቱም የመጀመሪያው ነው ልዩነቱን ለማወቅ ሌላ ቦታም ተቂ ቲማቲምና እንደዚሁ አባ ምናምን ሌላ ቦታ ተክለን እዚሁም በተመሳሳይ እንትን ተክለን፣ አሪፍ ነው መሬቱም ይሆናል መርጥ ነው። የሪጌሽኑን ሲስተም በጣም ተመችቶናል። ዶሬ ላይ ነው የምንገኘው ባውሰ ዙሪያ። ይሄ የምንገኝበት ቦታ ውዶ ጣጤ መስኖ ልማት ፕሮጀክት ይባላል። በአጠቃላይ ከ200 ሄክታር በላይ የሚያለማ ትልቅ ፕሮጀክት ሲሆን በታቀደለት ጊዜ ፕሮጀክቱ ተገንብቶ ያለቀ የመስኖ ተቋም ነው። እስካሁን ካየናቸው ፕሮጀክቶች አብዛኛው የነበረው ፕራክቲስ ዝናብን በመጠበቅ በዓመት አንድ ጊዜ የማልማት ስራዎች ነው የነበሩት። ግን መስኖ ፕሮቫይድ በሚደረግበት ሰዓት ወይም መስኖ በሚገነባበት ሰዓት ያንን የዝናብ ጊዜ ጠብቆ የማልማትን ትሬንድ በማጥፋት በዓመት ሁለት ሶስት ጊዜ እንዲያለሙ እና ማሳውም ወይም መሬቱም ጾም እንዳያድር ሁሌም ምርታማ እንዲሆን ሰውም ተጠቃሚነቱ በዛ ልክ ከፍ ወዳለ ደረጃ እንዲደርስ ለማድረግ ታቅዶ የተሰራ ነው። አሁን ይህንንም በተግባር እያየነው ያለንበት ሁኔታ አሁን ካለፈው አመት ጀምሮ ይህን ፕሮጀክት ከጨረስን ጀምሮ ሁለት ሶስቴ አልምተው ምርት የሰበሰቡበት ሁኔታ እዚህ ለመድረስ በጣም ብዙ ዋጋ ተከፍሎበታል። እነዚህ ሶስቱን ለማስጀመር እንዲሁም ወደ ስራ ለማስገባት ትልቅ ዋጋ ያስከፍላል። የመጀመሪያ ነው። አርሶ አደሯ ለመድረ ባለሀብቱም የመግባት ፍርሃት ነበረ። ውሃ አይደርስም፣ ውሃ ያንሳል፣ ይጠፋል፣ ፓምፕ ይቃጠላል የሚል ትልቅ ስጋት ነበረባቸው። ይህን አሳምነን በማስገባት ላይ ብዙ ጊዜ ወስደብን። እነዚህን ማስጀመር ላይ ሶላሩ ሌት ነው የጀመረው። ከዛም በኋላም ደግሞ ቴክኒካል ሾዎች አሉት። አሁን ተስተካክሎ ሬዲ ነው። ሁለተኛ ሁለተኛ መስሎ ምንጠረም ብለን ምንጠረዋለን። አሁን ከዚህ በልግ ከመጀመሩ የሚጀምር ማለት እዛ ውስጥ እናስገባለን። ይሄ ግን የሶላሩ ስራ ከየትኛውም በላይ ኢፌክቲቭ የሆነ እኛ ማስፈት ነው የምንሄድ ግን በዚህ አመት ሶላሩ ስናስተክል የመጀመሪያ የጉድጓድና የሶላር ስራ ነው ያለቀው። የግንባታው ስራ ግን አሁን ተጠናቅ አልቋል። አሁን 45 ሄክታር ማድረስ የሚችል ግንባታ አልቋል። ሰከንድ ፌዝ ላይ እናስገባለን። ሌሎቹንም ወደ ሶላር የሚድረስ አሁን ከዚህ በኋላ የምንሄዳቸውንም ሶላር ያደረጉ እያሰፉ የሚሄድ ስራ እንሰራለን ማለት በዶሬ ባፈና ወረዳ በሚገኙ ቀበሌያት የተገነቡ የመስኖ ልማት ፕሮጀክቶች የአካባቢውን አርሶ አደር ህይወት መቀየር የጀመሩ ይመስላል። ያለው አሁን ያሉት በጣም በጣም በጣም በጣም

በእኛ አርሶ አደር ብቻ የምንሸፍነው አይደለም። ስለዚህ ሁለት ኦፕሽኖች ነው የፈጠር ነው። አንደኛ በአርሶ አደር ሽን የሚለማ ሌላው ደግሞ በግል ባለሀብት የሚለማ ማሳ ነው ለይተን ይገባል። በግል የሚለማ ማሳ ላይ ሁለት ጥቅም ጥቅም አለ። እኛ አንደኛ አርሶ አደሩ እዛ ማሳ ላይ የመቀጠር ቻንስ አለ። የአርሶ አደር ልጆች በቀን ውስጥ የስራ እድል ተፈጥሮላቸዋል። አሁን አዋሳ ዙሪያ እዚህ አካባቢ ያለ በእያንዳንዱ ቤት ቤት ልጆች እዚህ ማሳ ውስጥ ናቸው ያሉት። የሁሉም ሴቶች ቲማቲም ለቃማ ላይ ናቸው፣ ወንዶቹ መኪና መጫን ላይ ናቸው። ስለዚህ ትልቅ የስራ እድል እንዲፈጠር አምነን በዚህ ይገባናል። ሁለተኛ ደግሞ የልምድ ሽ ችግሩ ነው ይሄኛው። እዚህ አካባቢ ላይ ከዚህ ፊት ከኬሚካል ጀምሮ ከችግኝ ጀምሮ የማይታወቅ አሁን ከድሮ ከሚገኘው መቂና ከዝዋይ አካባቢ ከፍተኛ ባለሀብት ነው ወደዚህ የፈለሰው ይሄን ኦፕሽን በመፍጠራችን ነው። ከዚህ ሁለት ነገር ነው የምናገኘው፣ አንደኛ ልምድ እናገኛለን፣ ሁለተኛ አዋሳ ከተማ ላይ ያለውን የገበያ ማረጋጋት በትልቁ የሚያረጋጋልን ነው። ይሄ አሁን አዋሳ ከተማ ላይ ከጥቂት ጊዜ በኋላ በቀን 23 መኪና ከዚህ ከዚያ አካባቢ ይጫናል። ቲማቲም ብቻ ማለት ነው። አሁን የጎመን ተክል ከዚህ መጠት ጀምሯል። ትላንታውን መጫን ጀምሯል። ጎመን ከዚህ ማለት ይህን ስናደርግ ይሄ ባለሀብት ወደዚ ወደዚ አካባቢ መምጣት ለአርሶ አደሩ ከሚሰጠው ጥቅም ለአካባቢ ከሚሰጡ ጥቅም በላይ ደግሞ ይሄኛውን ፕሮጀክት ኢምፕሊመንት እንዳደርግ ትልቅ ጥቅም ነው ያደረገለን ማለት ነው። ሶ ስናየው እነሱ መምጣት ለዚህ ጋር አርሶ አደሩ ከዚህ በኋላ ለሚኖረው ትምህርት ይወስዳል። አሁን ላለው ህይወቱ ደግሞ

ውሃ የለም። ሰው አርሶአደሩ በአመት አንዴ ነው ማመት እንችለው በአመት አንዴ ነው የሚያመርተው። በዚህ ሶስት አራት አመት ካየው ደግሞ እዚህ አካባቢ ላይ ያለው የበቆሎ ምርት በተደጋጋሚ እየጠፋ ህብረተሰቡ ችግር ውስጥ ነበር። ሶ መንግስትም ይሄን አይቶ ይሄ እኔ በዚህ በግልጽ ለመናገር እንትንም ለማለት ብቻ ሳይሆን ክቡር ፕሬዚዳንት እዚህ አካባቢ ላይ ከሀሳብ ከጉርጓዳ መንጭነት እስካሁን ባለበት እያንዳንዱን እንትን ሂደት እሳቸው ናቸው የመሩት። የተመራበትም ሂደት በዛ ልክ ነው። እያንዳንዱ ስቴፕ ከግብርና ጋር በቅንጅት ለ ከመምራት አንጻር ራሱን ይሄ ባጀት በስፔሻል ኬዝ ተመድቦ ዜጋ እንዲሰራ በማድረግ የክብር ፕሬዚዳንት አስተዋጽኦ ትልቅ ነበር። ሶ ይሄ ፕሮጀክት የክብር ፕሬዚዳንት ፕሮጀክቶች ናቸው እሳቸው በቅርብ የሚከታተሉት የሚመሩት የሚያስተባብሩት፣ እንዲሁም ደግሞ አቅጣጫ ምስት ፕሮጀክት ሶ በዚህ ሁኔታ የግንባታ ሁነት በዛ ነው። ሄደው ወደ እርሻው ስንገባ እርሻውን የተካሄደበት ሁኔታ ከቅንጅት የተነሳው ግብርና ዞን ወረዳ፣ እንዲሁም ከውሃ ቢሮ ክልል መስኖ ኤጀንሲ በቅንጅት እንድስናት ይህ ስራ አሁን በምናየውን ለውጥ እዚህ ላይ ያለውን ከዚህ በፊት ምንም ያልነበረ ቦታ እንደዚህ አረንጓዴ አርግቶ ማልማትና ይሄን የሚያክል የበሰቡን ህይወት እያንዳንዱን አርሶ አደር ከጠየቅን አሁን አንድ አርሶ አደር በትንሽ ቦታ ላይ አራት መቶና አምስት መቶ ሺህ ብር እየወሰደ ነው። ይሄ ፋክት ነው። ማንም መቶ ማራገጥ የሚችል ይህን ማድረግ ተችለዋል። ከተለያዩ የአገሪቱ ክፍሎች በመስኖ ልማት የተለያዩ የጓራ አትክልቶችን በማምረት ልምድ ያካበቱ ኢንቨስተሮች ደግሞ ለአካባቢ አርሶ አደሮች ልምድ በማካፈል የልማቱ ተጠቃሚ መሆናቸውን ነግረውናል። በየጊዜው እየናረ የመጣውን የኑሮ ውድነት መዋቅለል ረገድ ትልቅ ተስፋ ይሰነቀ ተግባር በመስኖ ልማት የተፈጠረውን ምቹ አጋጣሚ በመጠቀም አዲስ ልምድና እውቀት መፈጠር ጀምሯል። የግብርና ባለሙያዎችም ባላቸው ሰዓት እየመጡ በየቀኑ ያዩናል። ያልመጡበትም ቀን የለም። አንዳንድ ጥያቄዎችም ያቀርቡልናል። በመዳበሪያ ዙሪያ ላይ፣ በውሃ ዙሪያ ላይ ብዙ ጥያቄዎች ይቀርብልናል። ያለውን ያለውን ችግር ሁሉም በየቀኑ እየመጡ ቼክ ያደረጉናል። ያለውም ችግር አይፈጠርም አይባልም፣ ችግሩንም እየቀረፉልን በተቻለ መጠን እዚች ደረጃ ላይ እንድንደርስ የእነሱን ትልቅ አስተዋጽኦ አለበት። እዚህ አካባቢ ያለ ወጣት በሙሉ ስራ ውስጥ ገብቷል። በሙሉ ነው የምለው ይሄ። ከዚህም ተርፎ ከሌላ ቀበሌ ወደዚህ እየመጣ ነው ያለው። በርካታ ሴቶች ቤት ውስጥ የሚሉ ነበሩ፣ ሴቶች አሁን መቱ ስራ እየሰራ ናቸው። ወጣቶች ተደራጅተው ስራ መስራት ጀምረዋል። አንድ ብቻ ባነሳለ አንድ መኪና ለምሳሌ ከዚህ ቲማቲም በሚወጣበት ጊዜ 7000 ብር ነው የሚከፈላቸው። ሰው አራት አምስት ወጣት በቀን 15 አሁን አሁን ባለበት 3 አራት አይሱዚ ነው ከዚህ ቀን እየወጣ ያለው ከዚህ ጊዜ በኋላ 45 አይሱዚ በቀን መውጣት ይጀምራል። በደንብ አሁን የምናየው ወጣ ማለት ነው። ይሄ ወጣቱ ላይ ትልቅ ኢምፓክት ነው የሚፈጥረው። አሁን እዚህ አካባቢ ላይ ጋሎ አርጊሳ ላይ ውዶ ወጣቴ ላይ ዶዮ ትልቾ ላይ ያለ ስራ ያለ ወጣት የለም። ከሳማ ጀርሳ ወጣቱ ወደዚህ ይመጣል። ስለዚህ ነው አሁን በቁጥር ብነግር ይሄን ያለ ቁጥር ይሄን ፈጠርን ሳይሆን ይሄ አካባቢ ነው ምን ተቀየረው? አካባቢው ኤሪያው ተቀየረው። ስለዚህ አንድ ሴት እዚ ያለች ቲማቲም ለምትለቀም 200 ብር በቀን ተቀጣሪ ናት። አንድ ወጣት እዚ አካባቢ ላይ ያለ 450 ብር በቀን የማግኘት ቻንስ ተፈጠረ። ስለዚህ ይሄን ስናይ ግን እንደ ቁጥር ሰካየ ነው ከ1000 በላይ ወጣቶች እዚ ስራው ተሰማርቷል። እነዚህን አሁን ገብተ ሁሉንም ማየት ይችላል ማለት ነው እዚው ስራው ውስጥ አንዳንድ ጊዜ ግዜ ወጣ ገባ ሚልበታል። ለምሳሌ ቲማቲም የማይለቀምበት ቀን ላይ ኦፍ የሚሆንበት ሲዝን አለ። ጊዜያዊ የሚሆንበት ቋሚ ደሞ ስለዚህ ይሄ ከአንድ ሺህ በላይ ለውጥ ሞጠቶች እዚህ አካባቢ ስለ አዲስ ተፈጥሯል ማለት ነው። መሻሻል ያለባቸው ጉዳይ ብዬ የምለው አሁን በበልጥ አጠናክረን ለመስራት አሁንም ባለው ላይ ትንሽ ውሃው እስካሁን ጥሩ ነው፣ ግን የበለጠ ለማድረግ የበለጠ ለማድረግ ውሃ ቲማቲም ስለሚፈልግ አጥቶቹ ውሃ ስለሚፈልጉ ሪዘርቭ ዋየር ተጨማሪ ቢሰራ እንደ ሙያተኛ የሚሰጠው አስተያየት ይሄናል። ከዚህ በፊት እንት አንድ ጊዜ ነው የሰራት አሁን ሶስት አራት ጊዜ ነው በወር በአመት ሶስት ሶስት ወሪ ነው የሰራት። አንድ ዓመት ውስጥ ሶስት አራት ሶስት ጊዜ ነው የሚሰሩት። አሁን ከዚህ በኋላ አሪፍቶናል፣ ግንባታ ጀምረናል። አሱ ዙሪያ ብቻ አሁን ብዙ ጊዜ ሰዎች አዋሳ ዙሪያ ብቻ ያለው የሰራን ይመስላቸዋል። መላው ሲዳማ ላይ ነው እየሰራን ያለው። ሀያ ስምንት ፕሮጀክት ነው ያለቀው። ወንዝ ያለው ቦታ ላይ ጉድጓድ መቆፈር አይጠበቅብንም፣ በወንዝ ሰርተናል። ለምሳሌ በዳራ አካባቢ ላይ የሰራነው ፕሮጀክት በዚህ አመት አምስት ፕሮጀክት በዚህ መልኩ ተሰርቶ ነው ያለው። ዳራ አካባቢ ላይ የሚዲያ ሽፋን ስላላገኘና ከዚህ በኋላ ቀጥለን የምንሰራባቸው ናቸው። አዋሳ ዙሪያ ብቻ ሰራን እንዳይመስላቸው ነው። ሎካ ባያ ላይ በሁለት ፕሮጀክት ጨርሰናል። ግን ከፓምፕ ከውጭ በሚገባበት ጊዜ በመዘገየቱ ወደኋላ የቀረብና ከትራንስፎርመር ጋር ተያይዘው በዚህ አመት ወደ ስራ ያልገባ ነዋለን። ለምሳሌ ዳለን ከጠቀስን አለ ተጭኩን ከጠቀስን እንዲሁም የአርበጎና ሻፋሞ ፕሮጀክቶች ጀምረናል። ስራው አሁን በዚህ አመት ስራ ውስጥ ገብቷል። ይሄን ስታይ አሁን በዚህ አመት እነዛ ፕሮጀክቶች በዚህ ሌቭል ናቸው ካልከኝ፣ በዛ ሌቭል አይደሉም። አሁን እዚህ ላይ ያለው ተሞክሮ በዚህ አመት እዚህ ላይ ይሄን ኢፌክቲቭ ሊሆን ይችላል፣ ሐዋሳ ዙሪያ ላይ ማለት ነው። ይሄን ደግሞ ወደዛ መገልበጥ ይፈልጋል፣ ወደዛ መውሰድ ይፈልጋል። እዚህ የከበደን ያህል ደግሞ ዘይ ከበደ፣ ምክንያቱም ወንዝ ነው ያለው። እዚህ ጉድጓድ አለ፣ መብራት አለ፣ ፓምፕ አለ፣ ብዙ ቻሌንጅ አለ እዚህ ለመምጣት ባይዘ በጣም ብዙ ዋጋ ከፍለናል። ይህን ፕሮጀክት እዚህ ጋር ኢምፕሊመንት ለማድረግ የብዙ አካሎች ዋጋ ተከፍሎበታል። ቅድም እንዳልኩ ነው ከክልሉ መንግስት እስከ ታች ወረዳ መንግስት፣ ወረዳ አስተዳደር ድረስ ትልቅ ዋጋ የተከፈለበት ፕሮጀክት ነው። እያንዳንዱ የራሱ ድርሻ አለው። ሶ የሌሎቹ ደግሞ ይህን ያህል ዋጋ ያስከፍሉ ነው። አንደኛ ልምድ ወስደንበታል፣ ብዙ ልምድ አግኝተናል። ሁለተኛ ደግሞ የአካባቢ ውሃ አለው አካባቢ። ስለዚህ ኢዝሊ ይህን ኢምፕሊመንት ወደዛ ማድረግ ከቻለ ሲዳማን በቅርብ ጊዜ መመገብ እንችላለን። ሲዳማ ላይ ያለው ራሱን ችሎ ሀገሪቱ ውስጥ ላለው ገበያ ማቅረብ የሚችልበትን አቅም አሁን ስናየው እዚህ ጋ ቆመ ስታይ፣ አሁን አዋሳ ከተማ በዚህ አመት ቲማቲም አዋሳ ከተማ አይበቃው። ለምሳሌ አሁን እዚህ የሚወጣውን ቲማቲም የሐዋሳ ከተማ አይችልም። ስለዚህ ሌላ ገበያ መፈለግ ይፈልጋል። ስለዚህ አንድ አመት በዚች አካባቢ ብቻ ሰርተን በሶስት በዚህ አሁን በሚታየው ወረዳ ከ6 ሺህ ሄክታር በላይ ያለው እኛ ለመነው 500 ከዛም 340 አካባቢ ሄክታር ሁለት ሺህ ሶስት ሺህ ስናደርግ ምን ያህል ማድረግ እንደሚቻል ምን ያህል መለወጥ እንደሚቻል ይሄ ደግሞ ማድረግ እንደሚቻል እዚህ ጋር አይተናል። በዚህ ዓመት አይተናል ማለት ከሲዳማ ከራሱ አልፎ አገሪቱ ውስጥ ወደሚገኘው ገበያ የመግባት ቻንሳ አለ። ሁለት ነገር ደግሞ አሁን አይተሞቹ እነዚህ አይተሞች ለገበያ በምንም ቫሊዩ አድሳ አናድረግ ነው እየቀረቡ ያል ቲማቲም ለምሳሌ ምንም ቫሉ አዲስ አናደርግ ወደ ገበያ ያቀረበ ነው። ይሄ መሆን የለበትም። ፋብሪካዎች ወደዚህ መሳብ ይፈልጋል። ሰው የአካባቢውን ሕብረተሰብ ለምትቀይር ከሆነ ፋብሪካ ወደዚህ መሳብ ይፈልጋል። ኢንዱስትሪ ፓርኮች አሉ። ለኢንዱስትሪ ፓርክ ከዚህ ግብአት ማቅረብ መቻል አለብን። ይህን ስናደርግ አገርን፣ ህዝብን የምንለወጥበት መንገድ እየሄድን እንደሆነ ወደዛ መስመር ያዘን እንደሆነ የሚያሳዩ ነገሮች አሉ። ይሄ በክልሉ ሌሎች ወረዳዎች የሚገነቡና እየተገነቡ ያሉ የመሰሉ ልማት ስራዎች ትልቅ ልምድ መወሰዱን የሚገልጸው የክልሉ የመስኖ ልማት ኤጀንሲ ቃልን በተግባር የቀየረና የክልሉን መንግስት ቁርጠኛ አቋም ያሳየ በመሆኑ በቀጣይም አጠናክሮ እንደሚሰራም ይገልጻል። በዘርፉ የሚታዩ በፕሮጀክቶቹ ያጋጠሙ የውሃ አጠቃቀም ውስንነቶችን ለመቅረፍ በትኩረት እንደሚሰራም የኤጀንሲው መረጃ ይጠቁማል። በብዙ ለውጥ ማምጣት እንደሚቻል ታይቷል። ይሄ ሲዳማ ውስጥ አምር ነው ባይዜ ወይ ይህን የሚያክል ሆርቲካልቸር በባሪ ብዙ ዋን ይፈልጋል ይሄን የሚያክል ወርትካሽ ሲዳማ ውስጥ ተሰርቶም ተመርቶ አያውቅም። ይሄን አንድ ነው ያደር ነው እኔ እዚህ ላይ ያለኝ ጀመር ነው ነው ገና ገና ትንሽ ነው የነካ ነው። በጣም በብዙ መሄድ የምንችል አቅምም አለ፣ ካፓሲቲ አለ፣ የውሃ አቅም አለ፣ መሬት አለ። ውሃና መሬት ካገኘ ደግሞ በጣም ማስፋት የምንችለው ኦፕሽን አለ። መንግስትን አስፍቶ መሄድ ያስፈልጋል። ይህን አስፍቶ በትክክል ማስገድ ከቻለን በትክክል ህዝባችን ኑሮ መቀየር እንችላለን። ወደ እያንዳንዱ ወደ ቤተሰብ ብልጽግና ብሎ እንደምንጠራው ወደ እያንዳንዱ ቤት ታች ወደ ማድረግ የምንሄድበት ስራ ነው። የስራ ብዬ ነው የምወስደው። ህብረተሰቡ ሁለት ነገር ነው ያለ። ይሄ አሁን እዚህ የመጣው እድል ሌሎች ጋር መሄድ የሚችል እድል ነው። ስለዚህ ይሄን እድል ተንከባክቦ መያዝ ያስፈልጋል። ይሄ የነሱ ንብረት ነው። ይሄ ካናሉ የነሱ ነው፣ ፓምፖ የነሱ ነው፣ ጉርጓዶ የነሱ ነው። እዚህ ላይ ያለ ንብረት የነሱ ነው። ተንከባክቦ መያዝ ይፈልጋል መጀመሪያ። ሁለተኛ ግን አሁን የለምርቱን ስራ አሁን ባለ ሀብት መጥቶ ለምደዋል። ከሌላ አካባቢ ላይ የእውቀት ችግር ተከተል ተዋል ቴክኖሎጂ ችግሮች ያሉ ኬሚካል መጥተዋል። ትራንስፕላንት የሚደረጉ ችግኞችን አይቷል። ይህን አስፍቶ መሄድ ይፈልጋል። ከዚህ በኋላ አሁን በየጊዜው እንደዚህ መልፋት እኛ ላይ ጠበቅብን ይችላል። በሚቀጥለው አመት እኛ አሁን እያንዳንዱን ሰው ናትከል ይህን ግዛ ያን ግዛ እያለ መሄድ ላይ ጠበቅብን ይችላል። አርሶ አደሩ ራሱ እዚህ ላይ ባለቤትነት መንቀሳቀስ ያስፈልጋል። ከዚህ በኋላ ወደ ኋላ የሚመለስ ነገር የለም። አሁን አይተዋል። አንድ አርሶ አደር ሩብ በምትሆን ሄክታር ውስጥ 250 200 ካሬ ውስጥ 300 ሺህ ብር ወደ ቤቱ ይዞ እየገባ ነው ያለው። ይሄን ነገር በበጋ በከረምት አስፍቶ ሲሄድ ህይወቱን መቀየር ይችላል። ልጆቹን ማስተማር ይችላል። ኑሮን ማሻል ይችላል። ስለዚህ ይሄን እያሰፉ መሄድ ይፈልጋል። ስለዚህ ራሱን ከዚህ ከሚመጣው ከአዲስ ቴክኖሎጂ ጋር እያላመደ ይጠበቅበታል ብዬ ነው የማስበው። የዚህ አመት በጣም ነው የሚለየው። ከግብርና ቢሮ ጋር እንደ አንድ አሀድ ሆነን ነው እንሰራው። ለምሳሌ የውሃ ችግር የውሃ ጉዳይ ነው የምንለው የለም የግብርና ጉዳይ ነው የምንለው የለም፣ የሁላችንም ጉዳይ ነው ብለን ስንሰራ ነበር። ለምሳሌ የግብርና ስራ የትራንስፕላንት ስራ አብረን ነው የምንሰራው። የውሃ ማካፈል ስራ አብረን ነው የምንሰራው። በዚህ አመት ባይዘ ወይ ይሄ ሲቀመጥ ከስራው ወደ ስራ ስንገባ ክቡር ፕሬዝደንት ያስቀመጠው አቅጣጫ ሁሉም በአንድ አሀድ እንዲሁ ከክልል መስኖ ልማት ኤጀንሲ ከግብርና የግብርና እርሻ ዘርፍ እንዲሁም ከዞን እርሻ ዘርፍ አንድ ላይ በየቀኑ እዚህ ማሳ ውስጥ እንድንገኝ ተደረገው። በየቀኑ ማለት ነው አንድ ሁለት ቀን ሳይሆን በየቀኑ ዴይሊ እየመጣ እየሰራ ይህን ስራ አንድ ሳ ተደረገ። ይሄ ስራ ትልቅ በለውጥ ማምጣዋል። መቀናጀት እንደምንችልም ማሳይቷል። ስለዚህ ቅንጅቱ ትልቅ ነው። በዚህ አመት ማለት ነው። እሱ ብቻ አይደለም። አሁን ለምሳሌ እንስሳትና ዓሳ ሀብት እዚህ ጋር ካናል በሚሄደበት የሳር ተከላ ጀምረዋል። የዶሮ እርባታ በዚህ አካባቢ የተካሄደ ነው። ያለው ስራ ድል ፈጠራ ከኛ ጋር አብሮ ነው የሚሰራ፣ እዚህ እየሰራ ነው። ወጣቶቹ ያደራጃል። ለምሳሌ ዶሮ ትልቾ ላይ ካየን አብዛኛው የተያዘ ማሳ በወጣቶች ነው ተደራጅቷል። ወጣቶች ፈንድ ሰጥቷቸዋል፣ የችግኝ መግዣ ተሰጥቷቸዋል። እነዚህ ወጣቶች ስልጠና ወስደዋል። እዚህ ወረዳ ማዕከል መጥቶ ስልጠና ወስደዋል። ሰው ሁሉም ወደ አንድ በአንድ ለውጥ ለማምጣት ተቀናኝተን የሰራንበት ስራ ነው ያለው በዚህ ዓመት